ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንብላ ይው ዘጭ አርገን እንሰራለን። ዘጭ አርገን ነው መንበረው። ኮርስ እንጀራ ፍርፍር ነው ባይዘው እና እንቁላል ተቀቅሎ፣ ምን ነው ላይት ነጭ የሆነ ግን ቆንጆ ፍርፍር ነው የሰራው፣ ነጣ ካሜሮ ጥራት የለውም በዛ ዘጭ አርገን እንሰራለን፣ ዘጭ አርገን እንበላለን። እንጀራ ገዝቼ ነው የፍርኖ ዱቄት እንጀራ ነው፣ ደግሞ የእንትን እንዳይመስላችሁ፣ ፍርኖ ዱቄት ነው የአገሬ ጤፍ አይደለም ማኛ የሸዋ ጤፍ ትቼ መጥቼ ነው እዚህ መበላውና፣ ፍርኖ ዱቄት እንደዚህ ካልሆነ የአረብ ሀገር ስራ አይቻልም። ጋይዝ እየበላችሁ ስሩ ወጥራችሁ። ማርያም እኛ ስንኖር ነው ቤተሰብ ምንትን መርዳት የምንችለውና፣ ቅድሚያ ለራስ ነው። ራሳችሁን እየጠበቃችሁ ያው ለቤተሰብ መርዳት ትችላላችሁ። ግን ያላችሁን እየቆጠባችሁ ይቺ ለቤተሰብ ትሆነኛለች እያላችሁ እያስቀመጣችሁ ከሆነ አቅምም ታጣላችሁ። እነሱስ እንዴት ይጠቀማሉ? እናንተ ስራ ልታቆሙት ትችላላችሁ፣ ደክማችሁ ምናምን። ጥሩ ምግብ አለ መብላት። ያው እንደዚህ ነው የምንለው ማርያም ይሄ እንቁጣ ነው። የተቀቀለ እንቁጣ ፔፕሲ ፔፕሲ ያቁ እንደዚህ ያደርጋችሁ ብሉ። ወዳችኋለሁ። ላይክ ሼር እያደረጋችሁ ደግሞ የቤተሰብ አበረታቱኝ የኔ ዩቲዩብ እንግዲህ ስሞላ እንግዲህ እንትኑን የሞላሁት ምግብ ብዬ ነው፣ ግን ያው እየኮሰትኩበት አይደለም ባይዘው ምክንያቱም የሚያይ ሰው ብዙ ስለሌለ ማለት ነው። ሸር ላይክ እያደረጋችሁ አበረታችሁ፣ ማይ ፋሚሊ ወዳችኋለሁ። ቶሎ ቶሎ ቪዲዮ እንድለቅ ሸር ላይክ አድርጉልኝ፣ እሺ። ጥሩ ጥሩ ነገር እስከምሰራ ድረስ ማለት ነው። ምክንያቱም ስራ ላይ ነኝ፣ ያው ምግብም ስራ ረጅም ሰዓት ስለሚወስድ ለቀረጽ አይመቸኝም፣ ግን ዩቲዩብ የተከፈተው የምግብ ስራ በሚል ነው። ፍራንክ በሚል ምናምን አይደለም የተከፈተው፣ ስሞላ ማለት ነው። እና እየታየልኝ አይደለም፣ ተውዩልኝ። እኔን የምትወዱኝ ላይክ ሸር እያደረጋችሁ አበረታቱ። ዋንኪ ያስገቡኝ፣ ስቲ እግዚአብሔር፣ ሰብስክራይብ ዋንኪ ያስገቡኝ። ሰዓቱን ደግሞ ወቺንግ አወሩን ማለት ነው። አራት ሽ ሙሉልኝ። ከዛ በኋላ ዋው እውነትም ትወዱኛላችሁ፣ ያንን ታስመሰክራላችሁ እሺ። ወዳችኋለሁ። ባይ ባይ። በማዳም ቤት የሚሰሩ ልጆች በርቱ፣ ጠንክሩ ራሳችሁን እየጠበቃችሁ እየበላችሁ፣ በስደት ያላችሁ አይዟችሁ።